ይህ አካባቢ ደጋማ የአየር ንብረት ያለውና ቀዝቃዛ ነው። የመሬት አቀማመጡ ዳገት ቁልቁለት የሚበዛው ቢሆንም ሁሌም ልምላሜ የማይለየው ማራኪ ስፍራ ነው። ብርዳማ ይሁን እንጂ አየሩ ንጹሕና መንፈስን የሚያድስ ውብ ተፈጥሮን የተጎናጸፈ ነው። አንድ መንደር ጎራ ብለናል። ሰላም አሌይኩም። አ ዋሌይኩም ሰላም። አሪቡ አሪቡ። አጂ ተማም። ኢማም ሥሩር ይባላለሁ። ቀበሌው ሽልማትና ቅጮት ይባላል። ቤቴ ሁለት ነው አንዱ ቤቴ ቡኔ ሳቀመ ውስጥ ነው ምን ያህል አመት ይሆኑታል እድሜው ሰማንያ አምስት ምን ምንድን ነው የምትመገቡት ያገኘው ነገር እንቁላል ማለ ሲጋር አብዛኛውን ሲጋር ይበላል ገብስ ነው ቆጮ ነው አረጅ በሽታም ብዙ የለማ በዚህ የተነሳ በሽታ እንኳን አልፎ አሁን አሁን ነው እንጂ ምንም በሽታ አልነበረ። ደጋ ያው ነው የታወቀ ነው። ጥንትም ቃልች ውድሮ ውስጥ ብዙ ሽማግሎች ይቆያሉ። አባቴ በመቶ አምስት አመታቸው ነው ሞቱት። አያቴ ደግሞ በመቶ አምሳ ነው ሞቱት። በረካ ላ አርግ እንደ ይደግ አንተ እድሜ ይርዘም እድሜ እርዘ ሁላቸው እድሜያቸው እርዘ። ተመልካቾቻችን፣ ፈረስ እንግዲህ በስልጤ ባህል መሰረት ትልቅ ቦታ የሚሰጠው ነው። ትልልቅ ሽማግሌዎች የሚሳፈሩበት ነው። አሁን እንዳያችሁት ሀጂ ተማም ኢማም ስሩር ከፈረስ ሲወርዱ ነበር። ጠንካራ ናቸው። ዕድሜያቸው ሰማንያ አምስት አካባቢ ነው። ግን አሁንም ቤት ቁጭ ያሉ አይደለም ነገራችን ላይ አሁን የምንገኘው እዚህ ስልጤ ዞን አልቾ ሪሮ ወረዳ ሽልማት አካባቢ ነው። ሽልማት የሚባል ቀበሌ ገበሬ ማህበር ውስጥ ነው። በሀጂ ተማም ኢማም ሱሩር ቅጥር ግቢ ውስጥ ነው የምንገኘው። እዚህ አልቾ ሪሮ ወረዳ በተለያየ መልኩ በአየር ሁኔታ ይሁን በአመጋገብ ዘይቤ ይሁን በርካታ ሽማግሌዎች ረጅም እድሜ እንደሚኖሩ ይታመናል ይነገራልም። ይህንኑ ነገር ለማጣራት ነው አሁን በኑሮ ዘይቤ ፕሮግራማችን ቅኝት ለማድረግ የሞከር ነው። አሁን ሀጂ ቤት ተገኝተናል። ሌሎችም ደግሞ እስቲ እየተዟዟርን ይሄ ነገር እውነት ነው አይደለም ከሆነም ደግሞ ከምንድን ነው የሚለውን ነገር በርካቶችን እንጠይቃለን። አብራችሁን ቆዩ። አሁን ደግሞ ጣንዤ የምትባል መንደር ተገኝተናል። ጣሊያን መጣን ናይን ደጊና ዝነብትና ጣሊያን መጥቶ ሊሄድ አካባቢ አንተን አርግዤ በግርግሩ ሆዴ ይረበሽ ነበር። አንተ የተወለድከው ያኔ ነው ተለይ ነበር። እናቴ ዕድሜ 85 ነው። አመጋገባችን በጣም ጥሩ ነበር። የበግ ጠቦት፣ የወይፈን ስጋ በየጊዜው እንመገብ ነበር። ጥቁር ገብስና የእንሰት ዘሮች ቋሚ ምግቦቻችን ናቸው። ህመም የለብኝም። አሁንም ሰላቴን መስጅድ ሂጄ ነው የምሰግደው። ከምንም በላይ ለዕድሜያችን መርዘም ከመጥፎ ድርጊቶች መታቀባችን ያገዘን ይመስለኛል። ይህም አንዳንዴ በፊት

ስሜ ዘህሮ ሻህቢው ይባላል። የራስ እድሜ አልፎ ሄዷል። ከኔ ጋር የተፈጠሩ ብዙ ነገሮች በህይወት የሉም። ከ120 ዓመት በላይ ነው እድሜ። አይኔ ከቅርብ ጊዜ ወዲህ ብዙም አያይም፣ ጆሮዬም የመስማት አቅሙ በጣም ቀንሷል። ይሁን እንጂ ጤናማ ነኝ፣ አልሐምዱልላህ። ጣሊያን የገባ ወቅት ትችያለሽ ወይ? አዎ፣ ይችላል። ጣሊያን የገባ ጊዜ አውቃሉ? አዎ፣ አውቃለሁ በደንብ። ከጦርነት መልስ የሚዘመሩ መዝሙሮችን ልዘምርላችሁ ይችላለሁ። እኔ ጣሊያን የገባ ጊዜ ትዳር ይዤ ሶስት ልጆችን ወልጄ ነበረ። ወፍዬ አንቺ አብሳሪ፣ የጦርነቱን መፋፋም የፈረሱን ድካም ተናገሪ ተናገሪ። የጎጆ ቂጣ፣ አይብ፣ ጎመን፣ ገብስ፣ ዱባ፣ ባቄላ፣ ስጋ፣ የዶሮና የጠቦት እንበላ ነበረ በዚያን ዘመን። እኔ ግን በጣም ስጋ ወዳድ ነበርኩ። ከብቶች ብዙ ነበሩ፣ ወተትም እጠጣ ነበረ። አሁንም ስጋ በጣም እወዳለሁ። አብዛኛውን ጊዜም ስጋ መብላት ነው የሚፈልገው። ያን የማጣቸው ጊዜ አስር ዓመት ነበረ። ግን ትልቅ ሴት ነበሩ፣ እልጆችና ትልቅ ሴት ነበሩ። በአስር አመት አካባቢ አውቃቸዋል። እሳቸው እኔ ግምት ብወዝድ ሰባ ሰማንያ ወይ ደግሞ መቶ አመት አካባቢ ይሆኗል ይመስለኛል። ያኔ የአሊም ዘር ናቸው። ሃይማኖታቸው በጣም ያጠብቃሉ፣ ይሰግዳሉ። ሌላውም ሲገድላሉ ያዛሉ። በእውነት እንደዛ አይነት ኖሮውን አይኖሩት አልቾ ሪሮ ወረዳ በርካታ እድሜ ባለጸጋዎች የሚኖሩበት እንደሆነና ለዚህ ደግሞ የተሰጠው የተፈጥሮ በረከት አጋዥ መሆኑን የወረዳው ዋና አስተዳዳሪ መህዲያ ሀሰን ይገልጻሉ። ከእድሜ ጋር ተያይዞ በርከት ያሉ አባቶች፣ እናቶች መቶና ከዛ በላይ አመት የሚኖሩበት። ያው አየር ንብረቱ አለ ሲደመር ደግሞ የሚመገቡት የምግብ አይነትም ኦርጋኒክ የሆኑ የምግብ አይነቶች በስፋት ያሉበት በመሆኑ የተሻለ እድሜ እንዲኖሩ ያደርጋል። በስልጤ ዞን አለቾ ውሪሮ ወረዳ የሚገኙ ነዋሪዎች ረጅም እድሜ የመኖሪያቸው ምክንያት ከአመጋገብና ከአየር ሁኔታው ጋር የተያያዘ ከመሆኑም በተጨማሪ አካባቢው እንቅስቃሴ ማድረግን ግድ የሚል መሆኑም አስተዋጽኦ ሳያደርግ ይቀር እንዳልሆነ ይገመታል።